የኢትዮጵያ ዲጂታል 2025 ሲጠናቀቅ ዲጂታል 2030 ስትራቴጂ ሲቀረጽ ትኩረት የተሰጠባቸው መስኮች አሉ። አንደኛው በፋይናንሽል ሴክተር ሰው ገንዘብ ለማስገባት፣ ለማስወጣት፣ ለማዘዋወር ነገሮች ማቅለል አለብን። ባንክ እየሄደ ብቻ ሳይሆን ከራሱ ስልክ ከቤቱ ሆኖ ገንዘብ የማዘዋወር አቅሙ ማደግ አለበት የሚል እቅድ ነበር። በዚያ መሰረት በሞባይል መኒ በቴሌብር ብቻ ሳይሆን ባንኮች ባላቸው ሶፍትዌር ጭምር በቢሊየን የሚገመት ትራንዛክሽን ማካሄድ ተችሏል። ብዙ ሰዎች ገንዘባቸውን በቀላሉ በኦንላይን ይቀያየራሉ። ያ ጊዜን ቆጥቧል፣ ፍጥነት ጨምሯል። በሌላ መንገድ ደግሞ መንግስት ሰርቪስ የሚሰጥባቸው ሴክተሮች አሉ። ለምሳሌ ንግድ ንግድ ፍቃድ ለማውጣት ወይም ገቢዎች ገቢ ለማስገባት እነዚህም ኦቶሜት ተደርገው ገንዘብ የሚሰበሰብበትን ላይሰንስ የሚሰጥበትን ጊዜ እንዲያጥር ከፍተኛ ስርዓት ተሰርተዋል። በሎው ኢንፎርስመንት ኤጀንሲስ ፖሊስ አካባቢ፣ መከላከያ አካባቢ የተሰሩ ስራዎች አሉ። በአጠቃላይ በሀገር ደረጃ በመቶዎች የሚቆጠሩ የኦቶሜሽን ስራዎች ተሰርተዋል። ለምሳሌ መሶብን ብንወስድ ሰርቪስ ለመስጠት፣ መታወቂያ ለማውጣት፣ ፓስፖርት ለማውጣት የመሳሰሉ ጉዳዮች ለማድረግ የመሶብ አገልግሎት በከፍተኛ ደረጃ የተስፋፋ ነው ያለው። እነዚህ ሁሉ ከአስፈጻሚው ሳይድ ያሉ ስራዎች ከህግ አውጪው እና ህግ ፈጻሚው ጋር ካልተያያዙ አጠቃላይ የመንግስት ቁመና አያመጡም። በአስፈጻሚው ሳይድ ቅድም እንዳነሳቸው በጣም በርካታ ኦቶሜሽኖች ሰርተዋል። የፍትህ ስርዓት ደግሞ ጥልቁ ጥያቄ ነው። የኢትዮጵያ ህዝብ ፍትህ በገንዘብ ይገዛል፣ በዘር ይገዛል፣ በሃይማኖት ይገዛል፣ በፆታ ይገዛል። በዚህ ምክንያት ፍትህ አላገኘም። ፍትህና ርትህ አይረጋገጡልኝ የሚል ስሞታ አለ። ያን ለመቀነስ አንዱ መፍትሄ ኦቶሜሽን ነው። ኦቶሜሽኑ አራት አለባውያን አራት ኤሌመንቶች ወይም አራት ፒላርስ ይፈልጋል። አንደኛው ፖሊስ ነው። ፖሊስ ኦቶሜት ሆኖ ወንጀለኛን በቀላሉ መያዝ ችሎ የመምር አቅም አድጎ ትክክለኛውን መረጃ ለአቃቢ ህግ ማቅረብ ይጠበቅበታል። አቃቢ ህግም ዘምኖ ኦቶሜት ሆኖ ፍትህን ሳያዳላ ለጀስት የሚቆም መሆኑን የሚያግዙ ቴክኖሎጂካል አቅም ያስፈልጉታል። እነዚህ ሁለቱን ላለፉት ዓመታት ስንሰራ ቆይተናል። ውጤቱም ጥሩ ነው። ሶስተኛው ፒላር ፍርድ ቤት ነው። ፍርድ ቤት ቅድም እንዳያችሁት እዚህ ሆኖ ቨርቹዋሊ የሰበር ችሎትን ጋምቤላ ተቀምጦ፣ ጅጅጋ ተቀምጦ፣ መቀሌ ተቀምጦ ማግኘት ማለት በጣም በጣም ትልቅ አድቫንቴጅ ነው። ግለሰቦች ለፍትህን ፍለጋ ግማሹን በእግር ግማሹን በመኪና መጥተው ቤተሰብ ፈልገው ዘመድ ጋ ተቀምጠው ወር ለወር ቆይተው ነው ፍትህን የሚያገኙት። አሁን ሳይመጡ ካሉበት ቦታ ሆነው ጉዳያቸውን ማስደመጥ እና ፍትህን መፈለግ መቻላቸው ከገንዘብ ከጊዜ አንጻር በጣም የማይለካ ጠቀሜታ ነው የሚያስገኘው። ሶስቱ ፒላር ብቻቸውን ግን የተሟላ ፍትህ አያመጡም። ጠበቃው ደግሞ እንደዚሁ የዘመነ ቨርቹዋል እነዚህን ጉዳዮች አክሰስ ማድረግ የሚችል ማየት የሚችል በዚህ ስርዓት ውስጥ ራሱን አካቶ የሚያይሆን አለበት። ጠበቃው ግን ያስፈጻሚውም የህግ አውጪውም ተርጓሚውም አካል አይደለም። ጠበቃውን ደግሞ ኮንትሮል የሚያደርገው ህዝብ ነው። ሰርቪሱ የሚገዛውም ህዝብ ነው፣ የሚቆጣጠረውም ህዝብ ነው። ጠበቃው ሲቀየር፣ ፖሊስ ሲቀየር፣ አቃቢ ህግ ሲቀየር፣ የዳኝነት ስርዓቱ ሲቀየር፣ ሰዎች በቀላሉ ፍትህን የሚያገኙበት እድል እየሰፋ ይሄዳል። አልቲሜትሊ ዜጎች ምንዳቸው ትርፋቸው የሚለካው በተሳለጠ የፍትህ ማግኘት ብቃት ነው። ፍትህ በአንድ ቀን መገኘት ሲገባው በአንድ ወር ወይም በአንድ ዓመት የሚገኝ ከሆነ የዘገየ ፍትህ እንደ ፍትህ አይቆጠርም። መፍጠን አለበት። ሁለተኛ ያ የፈጠነው ፍትህ ደግሞ ሳይገዛ መሆን አለበት። በህግ ብቻ በሆነ ጥቅም፣ በሆነ ዝምድና ሳይሆን በህግ ብቻ መሆን አለበት እና ከዚህ አንጻር የጠቅላይ ፍርድ ቤት ስራ ዛሬ ያየ ነው። በጣም አስደማሚ ነው። አቴታይም በርካታ ችሎቶች ቨርቹዋል መቆጣጠር ይችላሉ። ይሄንን ልምምድና ስርዓት ባላቸው ብራንቾች በሙሉ አዳርሰዋል። ከነሱም አልፎ ብዙ ክልሎች ይሄንን መንገድ እንዲከተሉ እያደረጉ ነው። ከዚህ አንጻር የጠቅላይ ፍርድ ቤት ፕሬዚዳንት የተከበሩ አቶ ቴዎድሮስ ምህረቱ ሊመሰገኑ ይገባል። ስራ ሲጀምሩ የተነጋገርንባቸው ጉዳዮች አንዱ ይሄ ነው። ይሄንን በሚያስደንቅ መንገድ ለውጥ ማምጣት ችለዋል። በእርግጥ ቴክኖሎጂ የሚሰራው በሰው የሰው አእምሮ ካልተቀየረ ቴክኖሎጂ ብቻውን የምንፈልገውን ነገር አያመጣም። ሰው መቀየር፣ ቴክኖሎጂ መቀየር፣ የስራ አካባቢ መቀየር፣ ያ ሲደመር ደግሞ ፍትህን ማፍጠንና ማረጋገጥ ይጠይቃል። ለፍርድ ቤት በጣም ትልቅ ህንፃ ሰተናቸው ስራ ጀምረዋል። ያ ቦታ ሲጠናቀቅ ቴክኖሎጂ ሲጨመር ወጣቶች በዘመነ መንገድ ፍትህን ለማምጣት የሚቆርጡ የሚሰሩ ሲሆኑ ኢትዮጵያ ውስጥ የምናስበውን የፍትህ ስርዓት ማረጋገጥ ይቻላል። ለረጅም ጊዜ መንግስት ሲጠየቅ የነበረው አንዱ ጉዳይ የፈጠነና ንጹህ ፍትህ ማግኘት እንፈልጋለን ነው። እንግዲህ ቴክኖሎጂውን እርሻውን ለማዘመን፣ ኢንዱስትሪውን ለማዘመን፣ ቱሪዝሙን ለማሳለጥ፣ ከተማ ውስጥ ያሉ ስራዎች ለማዘመን ከዚህ አልፈን ደግሞ ገቢ ምንሰበስብበት ንግድ ምናሳልጥበት ፍትህም ምናመጣበት አድርገን መጠቀም ጀምረናል። ከዚህ አንጻር አርቲፊሻል ኢንቴሊጀንስ ኤጀንሲ በጣም ከፍተኛ አስተዋጽኦ እያበረከተ ይገኛል። ኢንሳ ከፍተኛ አስተዋጽኦ እያበረከተ ይገኛል። ኢትዮ ቴሌኮም ከፍተኛ አስተዋጽኦ እያበረከተ ይገኛል። እነዚህ የመንግስት የዲጂታል ማሰረጫ አርም ሆነው ቴክኖሎጂን እየፈጠሩ እየሰሩ ይገኛሉ። ያየናቸው ሲስተሞች በሙሉ በእኛው ሰዎች የተሰሩ ናቸው። ይሄ ትልቅ እመርታ ነው። መሶብ የተሰራው በእኛ ነው። ዛሬ ያየነው ሲስተም የተሰራው በእኛ ነው። ይሄ ነገር እያደገና እየሰፋ ሲሄድ፣ ዜጎች መጠቀም እየቻሉ ሲሄዱ በጣም በርካታ ነገር የሚያቃልል ይሆናል። ብልጽግና ማረጋገጥ ስናስብ በገንዘብ ክምችት ብቻ አይደለም፣ ሁለንተናዊ ነው። ፍትህንም ይመለከታል። ያኗኗር ዘይን ይመለከታል። ያን ከማረጋገጥ አንጻር ዛሬ ያየነው ስራ በጣም ተስፋ ሰጪ አስደሳች ነው። ዋናው መልክቴ በዚህ እንዳነረካ ነው። ይሄ ጥሩ ጅማሮ ነው። አንደኛ ሁሉም ክልል መዳረስ አለበት። ሁሉም ከባቢ መዳረስ አለበት። ሁሉም ሰው ይህን መጠቀም መቻል አለበት። ከጥቅም በኋላ ደግሞ ፍትህን ማጣጣም አለበት። ያ እስኪሆን ድረስ በጅምር ሳንረካ መልካም ጅማሮ ነው። በርትተን ሰርተን ወደሚቀጥለው ሌየር የምናሸጋግረው ከሆነ ኢትዮጵያ ውስጥ የምናስበውን ፍትህ ለማምጣት በእጅጉ የሚያግዝ አስደሳች ስራ ሆኖ አግኝቼዋለሁ። በርቱ፣ ይቀጥል። በሁሉም መስክ የጀመርናቸው ለውጦች ተሰናስለው የኢትዮጵያን ብልጽግና እስኪያረጋግጡ እንዳናሸልብ፣ እንዳናንቀላፋ አደራ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ።